ከዛ ውጭ ግን አዘነህ ተው ለማ ለእግዚአብሔር ሰጥቶ እሱ ወሰደ እሱ አደረገ እሱ ፈጸመና ለአምላክህ ለእግዚአብሔር ተውሎ በዚህ በመጽሐፈ ሲራ 32 ላይ እንደተናገረው ነፍሱ ታርፍ ዘንድ ነፍሱ ታርፍ ዘንድ ስጋው አርፋለች፣ ከድካ ከዚህ ዓለም ድካ ከመውጣት ከመውረድ በላይ ከመጨነቅ

ከማሰብ ከሁሉም ነገር ስጋው አርፋለችና ነፍሱ ታርፍ ዘንድ ግን ተስካረን አውጣለትና ለቅሶን ጥረውለት ነው

ዳኖ ሶሮኔ ሶኖረደኔ ህምባ መጋ ሄለመዲይቺ ዶዩኮ ዳናቦሴ ዶዩኮ። የመጋቢ አቦሴ ዴቴቦ ለጅቦ አጭር የሕይወት ታሪክ መጋቢ አቦሴ ዴቴቦ ለጅቦ ከአባታቸው

አምሌ ቀን አምስት በሲጌዳ ቀበሌ በአሌ መንደር በቀድሞ አጠራር በጠንባሮ ወረዳ በከንባታና ሀዲያ አውራጃ በሸዋ ጠቅላይ ግዛት ተወለዱ።

አቦሴ ዴቴቦ ከአባታቸውና ከእናታቸው ጋር ሆነው ከማደጋቸውን ባሻገር ዕድሜያቸው ለሥራ ሲደርስ የልጅነት ሥራ ከአቅም ጋር ለመሥራት ካለባቸው ፍላጎት የተነሣ የመጀመሪያ ልጅ እንደ መሆናቸው ለአባትና እናት አገልግሎት ከመስጠት ጋርም በተጨማሪ ከአያታቸው ጋር ሆነው መኖርን መረጡ። ከአያታቸው ጋር ሥራ እየሠሩ

ካላቸው አስተዋይነት የተነሳ ታዛዥ፣ ታማኝና ቀና አመለካከት በመኖር ለኑሮ መሠረት የሆነውን ትዳር በሃያ ዓመታቸው የመጀመሪያ ትዳርን ወይዘሪቱን ሚሴላምቡሬ ጋር መሠረቱ። መጋቢ አቦሴ ዴቴቦ ትዳር መስርተው ካበቁ ወዲህ የመጀመሪያ ደረጃ ትምህርታቸውን ለመማር ቻሉ።

ከዚያም ባላቸው ዕውቀትና አቅም ኅብረተሰቡን የማገልገልና የማገዝ መሠረታዊ አቋምና ፍላጎት ከፍ እያለ በመሄድ በአካባቢ የተሻለ ኑሮ ለመኖርና ለኅብረተሰቡ ዕድገት በተለይም ገቢ የሚገኝበትን አቅጣጫ በመረዳት በሰፊ የእርሻ ማሳ ላይ የቡናና ሌሎች ተክሎችን ጭምር የዓለሙ ጀግና አርሶ አደር ነበሩ።

መጋቢ አቦሴ ዴቴቦ ካለሙትና ከተከሉት ቡና ገቢ አነስተኛ የኑሮ ደረጃ ያላቸውን አርሶ አደሮችን ከመደገፍም ሌላ በገንዘብ ቡናቸውን በማስለቀም ይከፍሏቸው እንደነበር የረዱና የደገፉ ግለሰቦች ሁሉ የታሪክ መረጃዎች ናቸው። መጋቢ አቦሴ ዴቴቦ ያላቸውን ሀብት አደራጅተውና ገንዘብ አጠራቅመው የከተማ ኑሮን ለመኖር ባላቸው ጉጉት የተነሳ

ወደ ግንብቹ ከተማ በመግባት ቤት በመስራትና በመደራጀት የጨርቃ ጨርቅ ሱቅ በመክፈት ስራቸውን ወደ ንግድ ዓለም በማስፋፋት ከፍተኛ ስራ የሰሩ ጀግና አባት ነበሩ።

የአባ አቦሴ ዴቴቦ የደርግ ስርዓት በሀገራችን ሲደራጅና ሲስፋፋ የቀበሌ አመራር፣ የወረዳ አመራር እንዲሁም በነበረው ስርዓት በተቋቋመው ኮሚቴዎች ውስጥ በሕዝብ ድምጽ በመመረጥ የተጣለባቸውን ከፍተኛ ኃላፊነት ከተጠያቂነት ጋር በብቃትና በትጋት በቁርጠኝነት የተወጡ የወቅቱ ጀግና ነበሩ።

መጋባ ቦሴዴቴ ቴቦሎጂቦ ሀብት እያደራጁ በመሄድና ተጨማሪ የእድገትና የለውጥ ጉዳና በመፈለግ በኪምቢቹ ከተማ ለመኖሪያ ቤት መስሪያ የሚሆን ቦታ በመያዝ መኖሪያ ቤት የሰሩ ለልጆቻቸው ቤት እንዲሰሩ ቦታ ያመቻቹ ቅን አባት ነበሩ።

መጋቢ አቦሴ ዴቴቦ ባደረባቸው ሕመም በተለያዩ ሆስፒታሎች ሲታከሙ ቆይተው በተወለዱ በሰማንያ አራት ዓመታቸው መጋቢት 24 2017 ዓ.ም ከዚህ ዓለም ድካም አረፉ።

መጋቢ አቦሴ ዴቴቦ በሕይወት ዘመናቸው የወለዷቸው ልጆች ወንድ 12፣ ሴት አስር ድምር ሃያ ሁለት ሲሆን የልጅ ልጆችና ልጆች በጠቅላላ ሰባ ስምንት ናቸው።

የመጋቢ አቦሴ ዴቴቦ ሥርዓተ ቀብራቸው በጊንቢቹ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን መጋቢት 26 2017 ዓ ም ከቀኑ 6 ሰዓት ላይ ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት በክብር ተፈጽሟል። እግዚአብሔር ለወዳጅ ዘመድና ለቤተሰቦች መጽናናት ይስጥ። 2017 ዓ ም ጊንቢቹ